ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርእስቶቹ፣ የስኳር ኢንዱስትሪው በመስኖ ቀውስ አጣብቂኝ ውስጥ ወደቀ። በፌዴራል ደረጃ ካሉ የባለድርሻ አካላት ሀገራዊ ምክክር አጀንዳዎችን የማሰባሰቢያ መድረክ ከአንድ ሳምንት በኋላ ሊካሄድ ነው። ብሔራዊ ባንክ ከ700 ሚሊዮን ዶላር የፋይናንስ ማጠናከሪያ ፕሮጀክት 250 ሚሊዮን ዶላር ለንግድ ባንክ አስተላለፈ። የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ እያካሄደ ነው ሲል ፕሬዚዳንት ጽሕፈት ቤት አስታወቀ። የቻይናው የኤሌክትሪክ ተሽከርካሪ አምራች ጂኤሲ ሁለት የመኪና ሞዴሎችን ለኢትዮጵያ ገበያ አቀረበ። የስኳር ኢንዱስትሪ በመስኖ ቀውስ አጣብቂኝ ውስጥ ወደቀ። ኢትዮጵያ የስኳር ኢንዱስትሪዋን በሰፊ የመስኖ ልማት ለማዘመን ያቀደችው እቅድ ከባድ ፈተና ውስጥ ገብቷል። በቅርቡ ይፋ በሆነ አንድ ጥናት መሰረት የኢትዮጵያ የስኳር ፋብሪካዎች ከመሰረታዊ የንድፍ ችግሮች፣ ከገንዘብ እጥረት፣ ከአቅም ማነስና ከማህበረሰብ ተቃውሞ ጋር እየታገሉ ነው። የፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር መኮንን በቀለ ባቀረቡት ጥናት እንደ ከሰምና ጣና በለስ ያሉ ቁልፍ የስኳር ፋብሪካዎች እጅግ ከፍተኛ የመስኖ አጠቃቀም እያሳዩ ሲሆን ይህም የምርት አቅማቸው በእጅጉ እያሽቆለቆለን እንደሄደ ተናግረዋል። በተለይም የከሰም ስኳር ፋብሪካ ከታለመለት 20 ሺህ ሄክታር መሬት ውስጥ መስኖ የለማው 16.2% ብቻ ሲሆን ይህም በአብዛኛው በአካባቢው ማህበረሰብ ጋር በተፈጠሩ ግጭቶች ምክንያት ነው። ጥናቱ አክሎም በርካታ የመስኖ ፕሮጀክቶች ላይ የፕሮጀክት ወጪ በከፍተኛ ሁኔታ መጨመሩን 78% መድረሱ ያሳያል። በ200 ሺዎቹ መጀመሪያ ላይ በስፋት የተበረታቱ አነስተኛ የመስኖ ስርዓቶች በንድፍ ጉለትና ተገቢ ያልሆነ ቦታ ምርጫ ምክንያት ከፍተኛ የውሃ ብክለት እየተከተሉ ነው። በፌዴራል ደረጃ ካሉ የባለድርሻ አካላት ሀገራዊ ምክክር አጀንዳዎችን የማሰባሰቢያ መድረክ ከአንድ ሳምንት በኋላ ሊካሄድ ነው። በፌዴራል ደረጃ ካሉ የባለድርሻ አካላት የሚደረገው የሀገራዊ ምክክርና አጀንዳ ማሰባሰቢያ መድረክ ከአንድ ሳምንት በኋላ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሮት ገብረስላሴ ተናግረዋል። በዚሁ መድረክ ላይ የመከላከያ ሰራዊት አባላት፣ ሀገር አቀፍ የፖለቲካ ፓርቲዎችና የሲቪል ማህበራት ተወካዮችን ጨምሮ 38 የባለድርሻ አካላት ይሳተፋሉ ተብሏል። በአዲስ አበባው የሚሊኒየም አዳራሽ ይካሄዳል ተብሎ የሚጠበቀው የዚሁ የአጀንዳ ማሰባሰቢያ መድረክ ከእነዚህ የባለድርሻ አካላት የተውጣጡ ከዘጠኝ መቶ በላይ ተሳታፊዎች እንደሚገኙም የኮሚሽኑ ምክትል ዋና ኮሚሽነር ተናግረዋል። ለሶስት ቀናት በሚቆየው በዚህ መድረክ ተሳታፊዎች የተመካከሩበት አጀንዳዎችን አጠናቀው ለኮሚሽኑ እንደሚያስረክቡና በመጪው ሀገራዊ ጉባኤ ላይ የሚወክላቸውን ወኪሎች እንደሚመርጡ ኪሩስ አስረድተዋል። ከዚህ መድረክ መጠናቀቅ በኋላ ሀገራዊ ምክክር ኮሚሽኑ እስካሁን ምክክር ባልተደረገበት የትግራይ ክልል ተሳታፊዎችን የመለየት እንዲሁም የምክክር አጀንዳዎችን የማሰባሰቢያ ሂደት እንደሚያከናውን ምክትል ዋና ኮሚሽነሯ አጠቁመዋል። በክልሉ ለሚካሄደው የአጀንዳ ማሰባሰብና የምክክር ሂደት የቅድመ ዝግጅት ስራ እየተከናወነ መሆኑን የገለጹት ሄሩት የዚህ አካል የሆነ ውይይት ከዩኒቨርስቲ መምህራንና ከፖለቲካ ፓርቲ ተወካዮች ጋር መደረጉን አመላክተዋል። በቀጣይም በዲያስፖራ የሚገኙ ኢትዮጵያውያን በሀገር አቀፍ የምክክር ጉባኤ ላይ እንዲቀርቡላቸው የሚፈልጓቸውን አጀንዳዎች በበይነ መረብ አማካኝነት የማሰባሰብ ሂደትም ይካሄዳል ተብሎ ይጠበቃል። ብሔራዊ ባንክ ከ700 ሚሊዮን ዶላር የፋይናንስ ማጠናከሪያ ፕሮጀክት 250 ሚሊዮን ዶላር ለንግድ ባንክ አስተላለፈ። የኢትዮጵያ ብሔራዊ ባንክ በዓለም ባንክ የገንዘብ ድጋፍ የሚደረግለትን ከ700 ሚሊዮን ዶላር የፋይናንስ ዘርፍ ማጠናከሪያ ፕሮጀክት መጀመሩን ያሳወቀ ሲሆን ከዚህ ውስጥ የመጀመሪያውን 250 ሚሊዮን ዶላር ለኢትዮጵያ ንግድ ባንክ ተላልፏል። ይህ ፕሮጀክት በኢትዮጵያ የፋይናንስ ፎረም ላይ ይፋ የተደረገ ሲሆን በብሔራዊ ባንክ፣ በንግድ ባንክና በልማት ባንክ የሚተገበር ነው። ፕሮጀክቱ ኢትዮጵያ ይበልጥ ጠንካራና ዘላቂ የፋይናንስ ዘርፍን ለመገንባት በምታደርገው ጉዞ ላይ ትልቅ እርምጃ እንደሆነ ተገልጿል። ይህ ወሳኝ ተነሳሽነት የፋይናንስ ዘርፍን መረጋጋት በማሳደግ ለረጅም ጊዜ ልማት ትልቅ አስተዋጽኦ ያደርጋል ተብሏል። የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው፣ አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ እያካሄደ ነው ሲል ፕሬዚዳንት ጽህፈት ቤት ተናገረ። በሳለፍነው ሳምንት መጀመሪያ ቀናት የቀድሞ የትግራይ ክልል ጊዜ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የሰላምና ጸጥታ ቢሮ፣ ከፕሬዚዳንት ጽህፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮበታል። የትግራይ የሰላምና ጸጥታ ቢሮ የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያው ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያውን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል ተችቷል። ለሌተና ጄኔራል ታደሰ ወረዳ የሚመራው የክልሉ ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት በበኩሉ አቶ ጌታቸው ረዳን የትግራይ ጊዜ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻ ሊጠበቁ የሚገባቸው ሚስጥሮች ለርካሽ አገልግሎት አውሎታል ሲል ተችቷል። በተመሳሳይ ህዝባዊ ወያኔ ሀርነት ትግራይ ግንቦት 9 2017 ዓ.ም ምሽት ባወጣው መግለጫ የፌደራል መንግስት የፕሪቶሪያ የሰላም ስምምነት በጣሰ መልኩ ባለስልጣናቱና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲካ ድርጅቶችና በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ ነው ሲል ተችተዋል። የቻይና ኤሌክትሪክ ተሽከርካሪ አምራች ጂኤሲ ሁለት የመኪና ሞዴሎችን ለኢትዮጵያ ገበያ አቀረበ። ዋንጂያን ኢንዱስትሪ በኤሌክትሪክ ተሽከርካሪ አምራችነት ቀዳሚ የሆኑ ኩባንያዎች አንዱ የሆነው የቻይናው የጎንዥ አውቶሞቢል ኩባንያ ምርቶች በኢትዮጵያ ለማቅረብ የሚያስችለውን የመኪና ሞዴሎች የማስተዋወቅ መርሃ ግብር አካሂዷል። ኩባንያው በመርሃ ግብሩ ላይ ሁለት የኤሌክትሪክ ተሽከርካሪ ሞዴሎችን ማስተዋወቁ ተገልጿል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን የኢትዮጵያ መንግስት በነዳጅ የሚሰሩ መኪኖችን ማምረት ማስመጣትና መገጣጠም በመከልከሉ የሀገሪቱ እንደ ጂኤሲ ላሉ ታዋቂ ኩባንያዎች ምቹ ገበያ ትሆናለች ብለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ አቶ በርሀ ሀሰን በበኩላቸው የኩባንያው ወደ ኢትዮጵያ መምጣት ለሁለቱ ሀገራት የንግድ ትስስር ትልቅ ሚና እንዳለው ተናግረዋል። አክለውም መንግስት ለኤሌክትሪክ አክለውም መንግስት ለኤሌክትሪክ አውቶሞቢል አቅራቢዎች ሁሉን አቀፍ ድጋፍ እንደሚያደርግ ጠቅሰው ኩባንያው ወደ ኢትዮጵያ ገበያ መምጣቱ ሰፊ የገበያ እድል እንዲፈጠርለት ገልጸዋል። ሊቀመንበር ዣንግ ሁዋንግ በበኩላቸው ኩባንያው በቀጣይ የኤሌክትሪክ መኪኖችን በኢትዮጵያ ለማምረት እቅድ የያዘ መሆኑን ይህም የቻይናና የኢትዮጵያን ይበልጥ በንግድ ለማጠናከር እንደሚረዳም ተናግረዋል። በአሁኑ ወቅት መቶ ሺህ በላይ የኤሌክትሪክ ተሽከርካሪዎች በኢትዮጵያ የሚገኙ ሲሆን መንግስት ከቀጣዮቹ አስር አመታት ውስጥ እስከ አምስት መቶ ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት አቅዶ እየሰራ መሆኑን ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዘጋጀናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።